ንግግራችሁ ከሰዎች ጆሮ ባለፈ ለሰዎች ልብ እንዲነገር የምትፈልጉ ከሆነ እነዚህን አምስት የድምፅ መሠረቶች መረዳት የግድ ይላችኋል። እነዚህን ሀሳቦች ስትረዱ ንግግራችሁን በምን አይነት ቅመም ላይ ኩላችሁ ለሌሎች ማድረስ እንዳለባችሁ ቀላል እየሆነላችሁ ነ ቤቶ ይልባላለ የመግባባት ችሎታችሁን ማሳደግና ንግግሮቻችሁን ላቆዳለ ደረጃ መውሰድ የምትፈልጉ ከሆነ ቻናሉን ሰብስክራይብ እንድታደርጉት ጋብዛችኋል። የመጀመሪያው የንግግር ፍሰት ወይም ሬት ኦፍ ስፒች ይባላል። ይህ ማለት ንግግራችሁን በምታደርጉበት ጊዜ ላይ በምን ያህል የጊዜ ቆይታ ነው ቃላቶችን በቃላት ላይ እያነባበራችሁ ንግግራችሁን ወይም ሀሳባችሁን ለመግለጽ ሙከራ የምታደርጉት የሚለው የሚታይበት ነው። ማለትም ከፍ ባለ ወይስ ዝቅ ባለ ፍጥነት ነው ንግግራችሁ እየተከናወነ ያለው የሚለውን የሚመለከት ነው። በዚህም የሚሆን ሳይንሱ የሚያስቀምጠው መስፈርት አለ። ወርድስ ፐርሚኒት ይባላል። በደቂቃ ምን ያህል ቃላቶችን ትናገራላችሁ የሚለው ማለት ነው። ይህም ከመቶ ሀያ እስከ መቶ ሀምሳ የሚደርሱ ቃላትን በደቂቃ ውስጥ መናገር እንዳለባችሁ ያመላክታል። ይህም በሶስት ነገሮች ላይ እየተመረኮዘ ነው። የመጀመሪያው ያላችሁበት ሁኔታ ምን ይመስላል? ሁለተኛው አድማጭ ምን አይነት አድማጮች ነው ያሏችሁ? ሶስተኛው ደግሞ አላማው የንግግራችሁ አላማ ምንድን ነው? የሚለውን ተመርኩዛችሁ ከ120 እስከ 150 ያሉትን ቃላት በደቂቃ ውስጥ እየተጠቀማችሁ ማውራት እንዳለባችሁ የሚያሳይ ነው። ይህም ደግሞ በዋነኛነት ሶስት መሰረታዊ የሆኑ ጥቅሞችን ይሰጠናል። የመጀመሪያው ጥራት ወይም ክላሪቲ ነው። ንግግራችሁን በምታደርጉበት ጊዜ ላይ ሰዎች ቃላቶችን ያለምንም መደናገር እንዲወስዷቸው ያደርጋል። ያም ደግሞ የሐሳብ ጥራታችሁን በንግግር ጥራት እንዲገለጥ እድል ይፈጥርላችኋል። ሁለተኛው ትስስር ወይም ኢንጌጅመንት ነው። ሰዎች ያለመሰልቸት ረጅም ደቂቃዎችን ከሐሳባችሁ ጋር አብረው እንዲቆዩ እድል ይፈጥርላችኋል። በሶስተኛነት የአድማጭ መረዳት ወይም ኦዲየንስ አንደርስታንዲንግ ነው። እነዚህ ሁለቱ ጉዳዮች ከላይ ያሉት ካሉ የሰዎች መረዳት መፈጠሩ ወይም የአድማጭ መረዳት መፈጠሩ የግድ ነው። ስለዚህ እነዚህን ሶስት እውነቶች በዋነኛነት ለንግግራቸው ያላብሳል። እናም ምን አይነት ስፍራዎች ላይ እነዚህን መጠቀም አለብን ለሚለው ተጠየቅ አስገራሚ ንግግሮች ወይም አስደናቂ የሆኑ ታሪኮችን በምታጋሩበት ጊዜ ላይ እና ተለምዳዊ ንግግሮች በምታደርጉበት ስፍራ ላይ ፈጠን ያሉ ንግግሮችን እንድትናገሩ ያዛል ወይም ይጠቁማል። ከዛም ደግሞ ገለጻ በምታደርጉባቸው ቦታዎች ላይ ስሜት በተለይ ስሜት የሚነኩ ንግግሮችን በምታደርጉበት ጊዜ ላይ ረጋ ያለ ቀስ እያለ የሚከናወን አይነት ንግግር እንዲሆን ይጠቁማል ማለት ነው። አልፎም ከዛም ውስብስብ ሀሳቦች በምታደርጉበት ጊዜ ላይ በተለይ ከመቶ እስከ መቶ ሀያ የሚደርሱ የቃላት ብዛትን እንድትጠቀሙ ይመከራል። የበለጠ ቀዝቀዝ ማለት ይኖርበታል። ሰዎች የበለጠ ሀሳባችሁን እንዲረዱ እና ምን እንዳላችሁ ለመገንዘብ እንዲችሉ ማለት ነው። በዚህ ሁኔታ የንግግር ፍሰታችሁን ማስተካከል ትችላላችሁ። ሁለተኛው የድምፅ መጠን ወይም ቮሊዩም ነው። ይሄ ማለት በምን ያህል መጠን ነው ንግግራችንን በሰዎች ጆሮ እንዲደርስ የምናደርገው የሚለው የሚታይበት ያው ሀሳቡ ሲታይ በጣም ተራ ጉዳይ ይመስላል ነገር ግን ሙዚቃ የምታዳምጡ ሰዎች በሙዚቃ ውስጥ ያለ መውጣትና መውረድ በሰዎች ልቦና ውስጥ የሚያሳድረውን ተጽዕኖ መረዳት ከቻላችሁ ምን ያክል ንግግራችሁ በከፍታና በዝቅታ ውስጥ የመነገረው አቅም ሊያሳድር የሚችለውን ተጽዕኖ መረዳት ቀላል ይሆንላችኋል ይህም ደግሞ ሀሳባችሁ ግልጽ ሆኖ ሰዎች ጋር እንዲደርስ እድል ያመቻቻል። ከዛም አልፎ ከአድማጫችሁ ጋር ያላችሁ መስተጋብር ቀልጣፋ እንዲሆን ያደርገዋል። እንዴት ልንገለገልበት እንችላለን? ሁለት አይነት ጥቆማዎችን እሰጣችኋለሁ። የመጀመሪያው ሁኔታውን በማከለ መልኩ ስብሰባ፣ ገለጻ፣ ቃለመጠይቅ በሚኖርበት ስፍራ ላይ በደንብ ለአካባቢው ብቻ የሚደመጥ ያልጮኸ፣ ያልቀዘቀዘ መጠነኛ የሆነ ድምፅ እንድትጠቀሙ መጠነኛ የሆነ የድምፅ መጠን እንድትጠቀሙ ይመከራል። ከዛ ተለምዶዊ ንግግሮች ላይ ጎላ ብለው ሊሰሙ የሚችሉ ቀዝቀዝ ያሉ የድምፅ አይነቶችን እንድትጠቀሙ ይመከራል። በሶስተኛ ደግሞ ደረጃ ላይ ብዙ ሰዎች በሚገኙባቸው ስፍራዎች ላይ ጎላ ብለው ሊደመጡ የሚችሉ የድምፅ አይነቶች፣ ሳትጮሁ፣ ነገር ግን ሰዎቹ ሊሰሟቸው የሚችሏቸውን የድምፅ አቅም እንድትፈጥሩ ይታዘዛል። እንደውም የቲያትር ተማሪዎች ይህንን ብዙ ጊዜ ይሰሩታል። ቲያትር ላይ ምንም አይነት የድምፅ ማጉያ ስለማይጠቀሙ ሰው ጆሮ ላይ የሁሉም ንግግር እንዲደርስ ልምምዶችን ይወስዳል ስለዚህ ድምፃችሁን ረጋ ብላችሁ እያወራችሁ ነገር ግን ብዙ ሰዎች እንዲሰሙት የሚያስችል ሳትጮሁ ተደራሽ እንዲሆን የሚያደርገውን አቅም የተላበሰ አይነት ንግግር እንዲኖራችሁ ይመከራል ማለት ነው ሁለት ሀሳባችሁ አጽንኦት እንዲሰጥ የምትፈልጉበት ስፍራዎች ላይ እንዲሰመርባቸው የምትፈልጓቸው ሀሳቦች ወይም ሰዎች በአጽንኦት እንዲያዩቸው የምትፈልጓቸው ስፍራዎች ላይ ድምፃችሁን ጎላ እያደረጋችሁ ነው ሰዎች ከነበሩበት ምን ተፈጥሮ ነው ብለው እንዲያጤኑት ያደርጋል። ከዛም አልፎ ደግሞ አስደናቂ አስገራሚ የሆኑ ንግግሮችን በምትናገሩበት ጊዜ ላይ እነዚህን ጎላ እያደረጋችሁ ስሜቶቻችሁን የበለጠ ማጠናከር እንድትችሉ ያደርጋል። ከዛም አልፎ ደግሞ ቀዝቀዝ ያሉ ድምፆችን የምትጠቀሙት ድምፃችሁ ቀስ እያለ ወረድ እንዲል የሚያስፈልግበት ቦታ ስሜት የሚነኩ ንግግሮችን ማድረግ ስትፈልጉ ስሜት እንዲነኩ የምትፈልጓቸው ንግግሮች ላይ ለስለስ ብለው እንዲገቡ ማድረግ። ከዛም ትኩረት መሳብ ስትፈልጉ የሰዎችን ትኩረት ማግኘት ስትፈልጉ ድምፃችሁ ወረድ እያለ መምጣት ይኖርበታል። በተፈጥሯችን ሚስጢራዊ ነገሮች ያጓጉናል አ ሰዎች ሲሾካሾኩ ምንድን ነው ያለው ለማወቅ ምናምን ጥረት እናደርጋለን። ስለዚህ እንደዚህ አይነት ሂደቶች እንዲፈጠሩ ያደርጋል። ምንድን ነው እያለ ያለው ምን ለማለት ፈልጎ ነው እንዲል እንዲሉ ስለሚያደርግ በእንደዚህ አይነት ስፍራዎች ላይ ድምፃችሁን ማጫወት ማለማመድ ይኖርባችኋል ማለት ነው። ልሰፏቸው ትችላላችሁ የንግግር ፍሰት ላይ የንግግር ፍሰቱ የሚያድግበትና እዚህ የድምፅ መጠን ላይ የድምፅ መጠናችሁ እየጨመረ የሚሄድበት ስፍራ አንድ ነው ካስተዋላችሁት። እንደገና ደግሞ የድምፅ መጠናችሁ የሚቀንስበት ስፍራ እና የንግግር ፍሰታችሁ ዝቅ የንግግር ፍሰታችሁ ዝቅ እያለ የሚመጣበት ስፍራ አንድ ነው። እየሰፋችሁ ልምምድ ማድረግ ያስችላችኋል። ሶስተኛው ሜሎዲ ነው ወይም ዜማ ይሄ ሙዚቃን የምታውቁ ሰዎች ሙዚቃን ሙዚቃ ያደረገው ዜማው እንደሆነ ያለምንም ጥርጥር የምንግባባበት ቋንቋ ይመስለኛል። ለዛም ነው የተለያዩ ሀገር ሙዚቃዎችን የምንሰማው። ተሻግረን ቋንቋ ሳይገድበን የተለያዩ አይነት ሙዚቃዎችን እያዳመጥን በትዝታም እንድንሰምጥ በሀዘንም በደስታም እንድንጋራ የሚያደርገን ቋንቋ ሳይገድብ እንድናዳምጥ የሚያደርገን ዜማ። ዜማ የሙዚቃ እናት ነው ይባላል። እስቲል ግጥም እንኳን በሚነበብበት ጊዜ ዜማ ካላዘለ ያነጋገር ዘይቤው ለማዳመጥ ፈቃደኛ አንሆንም። ደረቅ ንባብ ነው የሚሆነው። ይሄም ወደ ንግግር አብሮ ተከትሎ ይመጣ። ንግግር ላይ ንግግራችሁ ዜማ ማዘል ካልቻለ ሰዎችን የመግዛት አቅሙ ደካማ ነው የሚሆነው የወረደ ነው የሚሆነው። ስለዚህ ዜማን ሊላበስ ያስፈልገዋል ንግግራችሁ። ይሄም በደንብ ስሜት ነክቶ እንዲገባ ያደርገዋል። ያ ማለት የድምፃችሁ ቃና እየተቀያየረ የተለያየ አይነት ለዛ እየለበሰ ና ጥሩ ስልታም ስልታም የተለያየ አይነት እየሆነ እንዲጓዝ ማድረግ መቻል ማለት ነው። ይህን ስታደርጉ ሰው ጆሮ ውስጥ በስነስርዓት ንግግራችሁ ሄዶ ጥልቅ እንዲል ያደርገዋል። ይህም እንዴት ነው ሊሆን የሚችለው? ተመሳሳይ የሆኑ ድምፆችን በማስወገድ እንደምናላችሁ ዛሬ ላስተላልፍ የፈለግኩትን ጉዳይ ልነግራችሁ እያልኩኝ ሙሉን ባወራ ምን ያህል ልታዳምጡኝ ፈቃደኛ እንደሆናችሁ እርግጠኛ መሆን አይቻልም። ስለዚህ ይህን አይነት የንግግር ዘይቤ ያስወግዶ ጥሩ የሆነ ዜማ ያከለ የንግግር አይነት አንደበታችሁ እንዲወርስ ማድረግ መቻል ነው ለዚህም የሚሆን ልምምድ ማድረግ ያስፈልጋችኋል አንድ ምን ለማመደው ነበር የምለው ነገር ልክ ላይሆን ይችላል ነገር ግን ዝም ብዬ ልበልላችሁ በየዕለቱ ይህንን እየተለማመዳችሁ በመጣችሁ ቁጥር ሀሳባችሁንና ሁኔታዎችን በምን አይነት ሁኔታ ላይ እየበለጠ በግልጽነት ልታሰፍሩ የሚችሉበትን እያንዳንዱን ሂደትና ሀሳቦቻችሁን እያያችሁ ስትመጡ ዜማ በተለያየ አይነት መንገድ እንዲላበስ እያል የምንሰራው እንቅስቃሴ አለ። የተለያየ አይነት ቅርጽ እንዲይዝ ማለት ነው። በስነስርዓት ያልኩት ነገር ልክ ላይሆን ይችላል፣ ግን እንደዛ ነው። እያቀጠነ ነው እንሄዳለን፣ እየወረደን ይመጣ። ይህን ስትለማመዱ ድምፃችሁ በተለያየ አይነት ዜማ እንዲያጠቃልል ያደርጋል። ያም ደግሞ ንግግራችሁን በአሪፍ ሁኔታ ሰዎች ጋር እንዲደርስ እድል ያመቻችላቸዋል። አራተኛ የንግግር ይዘት ወይም ቶናሊቲ፣ ይህ በጣም የመጀመሪያውን ስፍራ ከሁሉም የመጀመሪያውን ስፍራ የሚይዝ ጉዳይ ነው። ምክንያቱም ስሜቶቻችሁን በስነስርዓት የምታሳዩበትና ለምን እንደተናገራችሁ ምክንያቱን የምትገልጹበት ስፍራ ነው። ማለት ንግግራችሁን ከጽንሱ የምንመለከትበት ቦታ ማለት ነው። ይሄንን መረዳት የግድ ይላችኋል። ንግግራችሁ በምን ሁኔታ ላይ ነው የሚነገረው? ለምሳሌ አንተ በጣም ጎበዝ ነው ስልና በጣም ጎበዝ ልጅ ነው ስል በጣም ልዩነት አለው። የመጀመሪያው ሹፈት እንደሆነ ያስታውቃል፣ ሁለተኛው ግን ከልቤ እንደተናገርኩት ማየት ይቻላል። ይሄንን የምንመለከትበት ነው ስሜት አዝሎ ንግግራችሁ በምን ያህል መጠን ሰዎች ጋር እንደሚሄድ እና ሰዎችም ከዚህ ሁኔታ ላይ ተቀብለው ነው ትርጉም የሚሰጡ። ለንግግራችን ከቃላታችን በላይ ያ ወስደው እንዲተረጉሙት እድል ያመቻቻል። ከተነገረበት በላይ የተናገረበት መንገድን የጎዳኝ የሚባለውም ለዚህ ነው። ስለዚህ በደንብ ይህን ጉዳይ ንግግራችሁ ላይ ልታካትቱ ይገባል። ስትናደዱ መናደዳችሁ መውጣት ይኖርበታል። ስትደሰቱ መደሰታችሁ፣ ፍቅርን ስትገልጹ ፍቅር በውስጡ ስሜቱ ሊኖር ይገባል። ይህንን ደግሞ በመለማመድ የግላችሁ ልታደርጉት የግድ ነው። በየዕለቱ እራሳችሁን እየቀረጻችሁ ንግግሮቻችሁን ማየት እንዴት ነው በደንብ ስሜቴን፣ እገልጸዋለሁ፣ ንግግሬ ውስጥ ስሜቴ ይታያል፣ ሀሳቤን በስነስርት ሰዎች ሊወስዱልኝ ይችላሉ እያላችሁ በየቀኑ በየቀኑም ላይሆን ይችላል ራሳችሁን እየቀረጻችሁ መገምገም ከዚህ በፊት እንዳልኳችሁ፣ ስገመግሙ ግን ቢያንስ ከቀረጻችሁ በኋላ አንድ ቀን ከእናንተ አቆዩት። ምክንያቱም በእናንተና በጉዳዩ መካከል የጊዜ ቆይታ ባለ ቁጥር በደንብ ድካማችሁንም ስህተታችሁንም በንጹሕ ዐይን እንድታዩ እድል ያመቻችላችኋል። አምስተኛ ንግግርን ገታ ማድረግ ወይም ፖዝ። ዝምታ በሰዎች ዘንድ የሚፈጥረውን ተጽዕኖ መረዳት ከቻላችሁ በንግግራችሁ መሃል ላይ እንዴት አድጋችሁ ልታካትቱት እንደምትችሉ ለማጥናት ትገደዳላችሁ። ይህም ከፍተኛ የሆነ ተጽዕኖ ንግግራችሁ እንዲላበስ ያደርገዋል። በጣም ጎበዝ የምትሏቸው ተናጋሪ ሰዎች ምን ያክል ይህንን ነገር እንደሚጠቀሙት ልብ ብላችሁ ታውቁ ይሆናል። ነገር ግን አንድ ነገር ይፈልጋል፣ የቱ ጋር ልትገለገሉበት እንደምትችሉ ማወቅ ይኖርባቸዋል። ያም ለንግግራችሁ ጥራት መላበስ፣ ሰዎች ሀሳባቸውን በደንብ እንዲያሰላስሉ የጊዜ ፋታ እንዲያገኙ፣ እናንተም ቢሆን ቃላትም በደንብ ንግግራችሁን በጥሩ ይዘት መግለጽ እንዲችሉ እድል ይፈጥራል። ከዛም አልፎ ሰዎች እንዲገምቱ ምን ሊል ነው ብለው ከዝምታችሁ በኋላ እንዲያስቡ እንዲገምቱና እንዲያደምጧችሁ ጆሏቸውን ለመግዛት አቅም ይፈጥርላችኋል። ያም ተጽዕኖ ንግግራችሁ ተጽዕኖ እንዲላበስ ትልቅ እድል ያመቻቻል። ስለዚህ የቱ ጋር ልትገለገሉት እንደምትችሉ እያሰባችሁ እራሳችሁን ማለማመድ ይኖርባችኋል። በዋነኛነት የተወሰኑ ጥቆማዎችን ልሰጣችሁ እችላለሁ። ምን አይነት ስፍራዎች ላይ ልትጠቀሙት እንደምትችሉ ማለት ነው። የመጀመሪያው ትኩረት መሳብ የፈለጋችሁበት ቦታ ላይ ስትደርሱ ንግግራችሁን ገታ ማድረግ ይኖርባችኋል። ምክንያቱም ቅድም እንዳልኳችሁ የበለጠ ጆሮ እንዲሰጣችሁ የማድረግ አቅም ስለሚያላብስ ማለት ነው። ሁለተኛ ደግሞ ወሳኝ ነው የምትሉትን ወይም ቁልፍን ያላችሁትን ቃላት ወይም ሀረግ ከመወርወራችሁ በፊት ሰዎች ጆሮ እንዲሰጧችሁ የማድረግ አቅም ስላለው ገታ አድርጎ መያዝን መለማመድ ሶስተኛው ደግሞ ጭብጥ ያላችሁትን ሀሳብ ከመጠቅለላችሁ በፊት ንግግራችሁን ያዝ ማድረግ መለማመድ ይኖርባችኋል። እነዚህን ጉዳዮች ስታዳብሯቸው ትልቅ አቅም ያላብሳችኋል። ቅድም እንዳልኳችሁ ግን በየስፍራው ልገልገልበት ካላችሁ ሰዎችን ለእናንተ ሀሳብ ስልቹ ሊያደርግባችሁ ይችላል። ሁኔታውን ተረድታችሁ ግን ከተገለገላችሁበት ትልቅ ተጽዕኖ ፈጣሪ የሆነ ጉዳይ እንደሆነ ልነግራችሁ እወዳለሁ። እነዚህን አምስት ጉዳዮች በትክክል መረዳት ስትችሉ በእርግጥም ንግግራችሁን ትልቅ የሆነ አቅም የሚያላብስ ሂደት እንዲፈጠር ያደርጋል። እርግጥ እያንዳንዱ ሀሳቦች ራሳቸውን ችለው ቪዲዮ የሚፈልጉ ጉዳዮች ናቸው። በሌላ ጊዜ እመለስባቸዋለሁ። ነገር ግን በቂ የሆነ ለመለማመድ የሚያስችል ጭብጥ ሰጥቻቸዋለሁ ብዬ አስባለሁ። ነገር ግን ማወቅ ያለባችሁ ነገር ማወቅ ብቻውን ጎበዝ ተናጋሪ ያደርጋችሁ። በየዕለቱ የተወሰነ ልምምዶችን ማድረግ ከቻላችሁ በሚገርም ሁኔታ ንግግራችሁ ሲቀየር፣ ሰዎች የሚሰጧችሁ ጆሮ እያደገ ሲመጣ ትመለከቱበታላችሁ። ያኔ ራሳችሁ ላይ የበለጠ ለመስራት ፍቃደኛ መሆን ትጀምራላችሁ። ምክንያቱም ይህ የምትመለከቱት መሳሪያ ዓለም ላይ ብዙ ተጽዕኖ መፍጠር የሚችል ትላልቅ ጦርነቶች እንዲጀመሩ ብዙ ሰላሞች እንዲፈጠሩ ትልቅ ሚና ተጫውቷል። ይህን ስትረዱ ራሳችሁን በዚህ ላይ ለማጎልበት እድል ትሰጡታላችሁ።